ዲፕሎማቶች መንደር በሆነው ሳር ቤት ከዚህ ቀደም የአፓርትመንቶችን ሽያጭ ላመለጣችሁ ታላቅ የምስራች ይዘንላችሁ መጠናል። ባለ ሁለት መኝታ 5.7 ሚሊዮን ጠቅላላ ክፍያ፣ ባለ ሶስት መኝታ 9.9 ሚሊዮን ጠቅላላ ክፍያ እንዲሁም በ20 ፐርሰንት ቅድመ ክፍያ የቤት ባለቤት መሆን ይችላሉ። በተጨማሪም በአዋሬ ባለ አንድ መኝታ 5.5 ሚሊዮን፣ ባለ ሶስት መኝታ 7.4 ሚሊዮን ጠቅላላ ክፍያ እንዲሁም መቶ ፐርሰንት ሲከፍሉ 35 ፐርሰንት ቅናሽም ያገኛሉ። ለበለጠ መረጃ በ0980 7584 ላይ ይደውሉ። ሰላም፣ እንዴት ናቸው? ውድ የቤት ተካቶቻችን እንደምን ሰነበታችሁልን? እንደምንስ ቆያችሁልን? ውድ ተናፋቂዎች፣ ውድ ቤተሰቦቻችን፣ እኛ ራሱ ብታዩ እንደዚህ ቁጭ ብለን ለማውራት በቃ እንዴት ስንናፍቅ እንደነበረ አልገባችሁም፣ አለ እንዴት ነሽ አንተ መንገድ ላይ የምታገኘውንም ሰው እንዴት ናችሁ ልን ዳናችሁ፣ እግዚአብሔር ይመስገን። ተመልካቾቻችን እንግዲህ እስከ ዛሬ የነበረንን ፕሮግራም ቁጭ ብለን ስ ትንሽ ነገር እናውቃችሁ ብለን ነው ተመልካቾች፣ የመጣ ነው። እንዴት ነበር ውሏችን? በጣም አሪፍ ነበረ ውሏችን። ብቻ ሰሞኑን እንዴት ነው በአንድ ቃል ግለጭ ብትባይ? አንድ ቃል ይከብዳል። ሁለት ላርገው ደስ ይላለን በቃ ይደክማል። በጣም ነው የሚደክመው። አረ በጣም ነው የሚደክመው። የቱን ትወስጃለሽ? እኔም ወስደው በቃ ብቻዬን ቬሎ ይዤ እንደዚህ ከከተማ መውጣታችን የዚያን ሰዓት ነው በጣም እንትን ያለኝ ያስቸገረኝ፣ ቬሎ ይዤ ብቻዬን በቃ ተሸክሜው ከዚህ ይዛ እሄዳለሁ ደግሞ ዝናብ ይጥልብናል። ልክ ዝናብ ሲጥል ጸጉሬ እየተበላሸ እዚህ ጋር ያለው የራሴ ጸጉር ቆም ቆም ቆም እያለ ይመጣል። ስለዚህ በአጠቃላይ በጣም ፈተናዎች የበዙበት እና ደስ የሚልም አድካሚም የሆነ ነው። በቃ ስለዚህ ውቅልቅል ያለ ነው። አለካቻችንበት ለመናገር በጣም ከባድ ነው። በጣም ፎቶ ሹት ማድረግ ሙሽሮች ስድራቁ አለው። የራሴ ድካም ነው የሚታይ፣ ሙሽሮች ድካም አለ። ግን ሙር ደግሞ ስራሽ ሰሰሪ ያለ ድካሙ እና የራሴ የነበረ ነው ወይ ደሞ የሙሽሮችን አይቶ አሉ ድካ አ ሙሽራ ሆነ እና በጣም ከባድ ነው። ተመልካቾች አብሶ ደግሞ እኔ በይሄ ፎቶ ሹቴ በጣም በቃ መመኘው እና በጣም ጥሩ እንዲሆንልኝ ሳስብ የነበረ ፕሮግራም ስለነበረ ብዙ ነገሮች ነበር ስጭነቅና ሳሰላሰብ የነበረው እና ያው እንዳያችሁት ቪዲዮቻችን ላይ ብዙ ነገሮች እንዳሳለፍንበት ያታችታል ተመልካቾቻችን በጣም ብዙ እያንዳንዱ ቪዲዮዎች ላይ እንግዲህ ምን ዓይነት ቦታ ወረዳችን ስናሳልፍ ምን ዓይነት ደስ የሚል ነገሮችን ስናሳልፍ ምን ስናሳልፍ እንደነበር አይታችኋል። ያው መናገር የማይጠበቅብንም እኛ ዋና የመጣ ነው ምንድን ነው እናንተም ለማመስገን እንዴት እንደነበረም ደግሞ ስሜታችንን እንድታውቁት በደንብ ምናምን ቪዲዮ ስንቀርጽ ኦልሬዲ ቁርጥ ቁርጥ እያደረገነ ስንቀርጽ ለምን ስራ ላይ ስለነበረ አይመችም ነበር ለመቅረጽ፣ በእያንዳንዱ ቦታ ላይ ለመቅረጽ አይመችም ነበርና በእርግጠኝነት ስሜቶቻችንን በደንብ አላያችሁትን የተሰማንን ነገር ያለውን ነገር እንዴት እንዳሳለፍን በደንብ ስላልነገርናቸው በዚህች ቪዲዮ አጠር አድርገን ልንንገራችሁ ስሜታችን ተካፋይ ሁኑ ብለን ነው። ተመልካቾች የመጣ አይደለ። የእኔ ቆንጆ በመጀመሪያ አንቺን የመሰለች ቆንጂ፣ በጣም ገቡት፣ በጣም ጨዋ ሴት እግዚአብሔር ስለሰጠኝ በጣም አመሰግናለሁ እግዚአብሔርን በጣም መወድሽ የኔ ቆንጆ የኔ ሁሉ ነገር እና ተመልካዮቻችን በመጀመሪያ እሷን በጣም ፍቅሬ ልገልጽልሽ እፈልጋለሁ እና የኔ ቆንጆ እንግዲህ በደምብ አላየሻቸውም ፎቶዎቹን ነበረ እንግዲህ አሁን እንዴት ተደርገው ብለው እናየሻቸው ምናምን ተሰማሽ፣ ጥያቄ እውነት ለመናገር ሲሆን በጣም ነው ደስ ያለኝ። እንደዚህ አይነት ቆንጆ ቆንጆ ፎቶ ራሱ ይወጣልናል ብዬ አላሰብኩም ነበር ስል አየሩ ልክ ገና እኔ እውነት መጀመሪያ የመጀመሪያ ቀን ሲሄድ ነው በቃ ልክ ፕሌን ሲያመልጠን አልገባም። ስሜቴ የሆነ በጣም ውስጤ ከፋ ከፋኝ። ከፍቶሻቃል እንደዛ ጊዜ ከፍቶሻቃል ወይ ምርር ማለት እንደ ሌላ ጊዜ እንደዛ ከፍቶሻቃል፣ ማለት ስሜቱ ይለያል በጣም አይ፣ በቃ ማለት ባይሆን ደስ ይላል። ቢያመልጥ እኮ በሚቀጥለው ሄዳለሁ ብለህ እኮ ታሰባለሁ። ግን የዛን ሰዓት የኔ የተሰሮት ሜካፕ አለ ምንድነው ማረገው? ነው የኔ ጥያቄ የነበረው። እንዴትስ ነው የሚሆንልኝ? ማለት የዛን ግን በጣም ነበረ። ከዛ እኔ ደግሞ ማለት ፊቴ እንደዚህ ተቀብቼ ስለማላቅ ምን ስለማለል በቃ ይበላሻል ብዬ አስብ ነበር ፊቴ። ግን እንደፈራሁት አልሆነም። ያ የመጀመሪያ ቀን በጣም ነበረ። ግን ከዛም በኋላ በበነጋታው ደስ የሚል ፎቶ ምናምን ተነስተን ቆንጆ የሆነ ማስታወሻ ቆንጆ የሆነ ፎቶ ወጥቶልናል። ደስ ይለሻል? አዎ ያው በጣም ብዙ ነገሮች የታለፉበታቸው እግዚአብሔር ይመስገን ውጤቱ በጣም አሪፍ ሆኗል። ለብዙ ፎቶዎች የምትነሱ ሰዎች እኔ ኮመንት ላድርግልኝ የሚችለው ነገር ወይም ደግሞ እንደ ቡሪያና እንደ እስከዛሬ እንደሰሯቸው ስራዎች እንግዲህ ልናገር የምችለው ነገር ጥሩ ነገር የምትፈልጉ ከሆነ እኛ ጋርም ስትደውሉ ይሆናል። ማንም ጋር ብቻ ስራን ስትፈልጉ እያንዳንዱ ነገሮች ቫሉ ያላችሁ እያንዳንዱ ከካሜራማን ብቻ አይደለም ከእናንተ ጀምሮ ነው። ሜካፓችሁ፣ ልብሳችሁ፣ በጣም ወሳኝ ነገር ደግሞ ቦታችሁ፣ የምትነሱበት ቦታ ከዛ ውጭ ደግሞ ሙሉ ሙሉውን ደግሞ ያዘጋጃችሁ ነገር በሙሉ ደግሞ ሊያነሳላቸውሁ የሚችለው ምንድነው? ካሜራ ነው። ካሜራ አነሳሳት፣ ካሜራማን ሲባል ሁሉም ካሜራማን አንድ ይመስለዋል። ሁሉም በአንድ ስም የሚጠራ ግን ሁሉም የተለያየ ህክማ ያለው ቀላል ስራ አይደለም። በጣም በጣም ከማንሳት የማውስ ከኤዲቲንግ፣ ከአውትፑት ጀምሮ በጣም ወሳኝ ነገር ነው እና እያንዳንዱ ነገር ባሉ ያላቸው እና ምናልባት ለፎቶሽታችሁ ለሰርጋችሁ ቦታ የምሰጡ ሰዎች ካላችሁ በጣም ይህን ነገር አስቡበት። ሰዓታችሁን ከዛ ውጪ ልብሳችሁን ከዛ ውጪ፣ ያንዳንዱ ነገር አንድ የማይደገም ነገር ነው። ይኸው እኛ አልፈን እኮ ይሄን የመሰለ ፎቶ ሹት አድርገን ቁጭ ብለናል። አዎ ብንደክመን ብንለፋበትም ግን ዘላለም ነው በቃ ኦልሬዲ። ለዚህ ልጆቻችን እኔ ደስ ያለኝ ነገር ማለት ሰዓት አጠቃቀማችን ደግሞ የአዲስ አዲስ አበባ ስንመጣ እዚህ ከመጣም በኋላ የተነሳንበት ሰዓት እና በቃ እሱ በጣም እውነት እኔ ደስ ብሎኝ አልፏል። ጠዋት በጠዋት አራት ቦታ ነበር የምንሄደው በአንድ ቀን ማለት ነው ጠዋት አንድ ሰዓት ካፌ በጠዋት ሄደን ጨረስን። ከዛ ምሳ ቁርስ ነገር በላን ና ከዛ ወዴት ነው ሄድ ነው? አያት ፈረስ ቤት ሄደን ከዛ እዛ ከተመለስን በኋላ ድጋሚ ስቱዲዮ ገባን። ምሳ በላን እና ቀጥታ ወዴት ነው ሄድ ነው? ሳንሱሲ ከዛ ሳምሱ ሲቪ ከጨረስን በኋላ ያው ስቱዲዮ ገባን ፎቶ ተነሳን። ሶስት ሰዓት ላይ ነው ሁለት ሰዓት ላይ ጨረሰን ወጣ እና ይሄ ሰዓት አጠቃቀማችን በጣም አሪፍ ነው። ይሄ ተመችቶኛል። ይሄ ለልዩ ከስተመሮቻችን ነው እንጂ እኛ እስከ ሁለት ሰዓት አንዘራም ፎቶ ሽት ከጠዋ ጀ እስከ ማታ ለዛ ዘራ። ለልዩ ከስተመሮቻችን በጣም አሳይ ነገር ነው። አንዳንዱ ነገር ቫሉ ያላቸው ለጥሩ ስራ ለጥሩ ለተሻለ ነገር ግዴታ እያንዳንዱ ነገር ዋጋ አላቸው አላቸውለን፣ እነዛ ነገር ዋጋ እንስጣቸው ማለት ይፈልጋሉ ተመልካዮቻችን። ለማንኛውም ፎቶቻቸውን እናስታያቸው። እንደተሰማሽ እኔ በጣም ነበር ደስ ያለኝ። በቃ አሁ እውነት ደስ ብሎኛል። በጣም የማይረሳ አይደል? አረ በጣም ቤታችን፣ ወደፊት አሁን በቃ ከዚህ ጀምሮ ከዚህ ጀምሮ ሙሉ ግርግዳ ላይ እንዳለ የእኛ ፎቶ ማለት ነው። ቤተሰብ ቤታችን እንደዚህ እኮ ባዶ ቅልል አይ፣ አይደለም አንድ ቦታ ብቻ እኮ ነው ፎቶ ያለው፣ ሌላ ቦታ እኮ ፎቶ የለንም። ጋርም በዚህ ግርግዳ ላይ አንድ እናረጋለን። በዚህ በኩል በዚህ ጋር አንድ፣ በዚህ ጋር አንድ፣ ፊት ለፊት አንድ፣ ይቀጥላል ማለት ነው። ታዲያ ፍቅር ብዙ የሚያማምር ፎቶ እኮ ነው ያለን። ምን ይበል እናድርገው፣ አያሳስብም። ለማንኛውም ተመልካቾቻችን ፎቶቻችን እያየን የወደድሽው ፎቶች እስኪ ከተመልካቾች ጋር ያተናገጋባይዘባይ ቢንቢ በልቶ ነበረ ውርስ አድርጎ ነበር። በጣም ስትነሺ ይህ ፎቶ ስትነሳ ተመልካቾች ን በልቷት ነበረ። በቃ ነበር ሳኪ ነበረ። በቃ እግሬ ምኑ ጋር ላድርገው? ልብ ልብ እያረገኝ ከሆነ ይኸኛውን ፎቶ በጣም ወድቼዋለሁ። ከብቻሽ ከብቻዬ ማለት ነው። እሺ፣ በጣም በጣም ነው የወደድኩት ቃል የለኝም። ቻችሁ እንግዲና እኮ ከብቴ ሲጀምር ኖሮ የወደድኩት በጣም አሁን ያሳየውን ነው። ይሄኛውም ያምራል፣ ይህም ቆንጆ ነው። በጣም ፈረሱ ላይ ስነሳ ቪዲዮ አለን አለኛ ስጮ ስጮ እሱም የለም ነበር። ልንገራችሁ ተመጋቢች እንግዲህ እሱ ሱፍ ላምጣ ብሎ ሄደ። ነጭ ሱፍ ጥቁር ሱፍ ነበር የለበስከው። ከዛም በኋላ አይ በነጭ ነው የሚያምረው ብለህ ነጭ ልትለብስ ሄድክ። ከዛ ሚኪ እና አንቺ ውጭና ተነሽ አለኝ። እየፈራሁ ነበር ግን በቃ ሰዓታችንን ለመቆጠብና በቃ አንተ እስክትመጣ ድረስ ይሄንን ያቀለልኩ መስሎኝ እሺ ብዬ ፈረሱ ላይ ወጣሁልህ። ከዛ አሌክስ ነበረ ያዝ አለቅም አልኩት። ውጣ ይሏል። እኔ ደግሞ ትብቅ አድርጌ ይዤዋለሁ እንዴት እንደሆነ ነው። ከዛ አንተ ስትመጣ ነው መልቀቅም መሄድም የጀመርኩት።

በጣም ኩልል ያለ ምትት ያለ ነበር ውስጥ ሆናችሁ በጣም በጣም አርባ ምንጭ መሆኑ ደስ ይላል። ቆንጆ ቦታ አረ በጣም ምንም እኮ ነገር የለም። በቃ ሄልኩ ልብስ ቀይሬ እሺ ይሄን እሺ እንደዚህ ቦታ ይቻለው ምናምን ራሱ ያዩት ነገር እሱ በቃ እሱ አንደኛ፣ ተብርካዮቻችን ይሄ ፎቶ በኢንስታግራም 2.2 ሚሊዮን ህዝብ አይቶታል። በጣም ትልቅ ቪው ነው። በጣም ኤክስፔክት አርኩት በላይ ነው ለመናገር ሁለት ነጥብ ሁለት ሚሊዮን ቪው ማለት ማይ ጋድ በጣም ትልቅ ነው፣ በኢንስታግራም በፌስቡክ ደግሞ 1.5 ሚሊዮን በላይ ህዝብ አይታል። በፌስቡክ አጠቃላይ ወደ 3 ሚሊዮን ምናምን ማለት ነው። አምስት አራት ሚሊዮን ማለት ይቻላል የኢንስታግራም የፌስቡክ ግን በደንብ አላየሁትም፣ ከዛ በላይ ነው በላይ ነው ሳይቀር ይመስለኛል። ራሱ ና አምስት ወደ አራት ሚሊዮን ህዝብ በፌስቡክና በኢንስታግራም ፔጅ ብቻ እነዚህ ፎቶዎች አይተውታል ማለት ነው። ከዚህ ወጪ ያው ሆኖ ወደ ዘጠኝ መቶ ሺህ ኢንስታግራም ላይ ታይቷል፣ ፌስቡክ ላይ በደንብ ታይቷል። ከዚህ ወጪ አዲስ የለቀቅነው ከዚህ ካፌ የተነሳናቸው ፎቶዎች ደግሞ እነሱም ደግሞ ወደ አንድ አንድ ሚሊዮን ህዝብ በ24 ሰዓት ውስጥ በኢንስታግራም ታይቷል። በፌስቡክም እንደዛ የኛ ፎቶሾት ግን ሁኑ በጣም እንትናለ አጋነን፣ ይሄ ደ በጣም እኛ አጋነን። በጣም በቃ እግዚአብሔር የተመሰገነ ይሁን ማለት እየታው ለእኛ የተለየ ጥቅም የሚሰጠን ነገር ምንድን ነው? በስራችን ላይ ጥሩ ስራ ሰው ላይ በየፒክቸር ጥሩ ስራ እንደሚሰራ እና ሰዎቻችንም ጥሩ እንደሆኑ ከዛ አንጻር እንግዲህ ያው ሰው ስላየለን የተለየ ነገር የሚሰጠን ነገር የለም። ያ ነገር ነው እና ተመልካዮቻችን በጣም ደስ ብሎናል። ትንሽ መናገር ናቅራት የለኝም። በአጠቃላይ በጣም ብዙ ፎቶዎች አሉ፣ በጣም የሚያማምሩ ፎቶዎች። ሰው አንዳንድ ሰው ጋራችን ለቀ ሀያ ማት ሞላ ፎቶ ናት እኮ የተለቀቀቸው። ግን በቃ ስለ ምንድን ነው የወላ ፎቶ ሰረቻችሁን ምንም በቃ ምናምን ይላል ና እንድገታ ባለመ በቃ ቢቀርሻ ዘይ እንጂ ወደ ተመናገር በጣም ብዙ ፎቶሻ ገና ያሉት ግን ለራሳችን ማስተሻ እናስቀርባቸዋል። ከዛው ውስጥ አውተ ነው እንጂ እነዚህ ሾቶች የለቀቅነው እንጂ በጣም ብዙ ፎቶዎች አሉ። በጣም በጣም ከመላችሁ በላይ ማለት ነው። ይሄን እንዳይበዛ ብለን ሚዲያ ላይ ብዙ ሲለቀቅ ሰው ያው ይሰለቻል በሚል ሐሳብ ነው። ተመልካቾቻችን ያው ተመልካቾቻችን እንግዲህ ፎቶቻችን የነበረን ነገር እንግዲህ ይህን ይመስላል። በፎቶ ሹታችን በዚህ አጠናቅነዋል ማለት ነው። ከዚህ በኋላ ከእግዚአብሔር ጋር ቀሪው እንግዲህ ይህን ፍቅርን አክብቼ እናት አባት እግር ስሜ ወደ ጎጆ ወደ መሰረት ነው ቤታችን ይዣት ገብቼ ጠቅልዬ እንግዲህ ቀሪ ዘመናችንን አብረን መኖር ነው እና ያ ቀን ደግሞ ቅርብ ነው። ተመልካቾቻችን እግዚአብሔር ለዛ ቀን ደግሞ ያደርሰን። ሁሉም ነገር ቀስ በቀስ እና በሂደት ነው ሁሉም ነገር የሚሆነው። እና እግዚአብሔር ደሞ ሁሉን እያደረገልን ነው። አንቸኩልም፣ እኛ እግዚአብሔር ያዘጋጀው ስለሚበልጥ እንግዲህ እንደምታይበት በህይወታችን ውስጥ በሂደት ብዙ ሰው እንደሚለው ስንቴ ደግሞ የምትገቡት ነው የሚላሉ፣ ያው ብዙ ምናልባት ቀለበት ኩለሽ አንድ አመት ሆነኛል ሽምገና ስድስት ሆነኛል ምናምን እና በአንድ አመት ውስጥ ሁለት ሶስት ፕሮግራም ሳካሄድ ምናልባት በስቶባቸው ሊሆን ይችላል። ግን ቀላል አይደለም። በአንድ ሁሉም ነገር ሽምግና ልኬ ወዲያውኑ ሰርግ ማድረግ እኛ ስላልተዘጋጀንበት ስላላሰብንበት ነው። ሽምግና የሚላኩት ከቤተሰብ ጋር ለመታወቅ ከዛ አንጻር ነው። አብረን ሚዲያ ላይ የምንሰራ ቤተሰብ እንድንሆን። በዛ ላይ እኔ ደግሞ አንዳንዴ እንደዚህ ስንሰራ ማምሸት የሚባል ነገር አለ እና ያም ያም ነገር ስላለ ቤተሰብ ደግሞ እንደዚህ ሲሆን ጥሩ አይደለም። ለስማቸውም ጥሩ ስላልሆነ እንደዚህ ተልኮ ቢያንስ ሰርጉ እንኳን ቢዘገይ በሚለው ነበር። እንደዛ ነው። አዎ እግዚአብሔር ይመስገን። በቃ እንግዲህ ጥሩ ጊዜ ያሳለፈነች ሽንገናቸው ይመለካችታል። አሁን ደግሞ ሰርግ ፕሮግራም ነው ረዲ እሱም ደግሞ ቀርብ ጊዜ ነው ተመልካቾቻችን። እግዚአብሔር ያቃል እንሳቀስ የዛ ሰው ይደረን ደሞ አሜን። ተመልካቾቻችን፣ ለማንኛውም ሁላችሁም ለምታበረታቱ ጎበዝ በርቱ ጠንክሩ ያላችሁ ለምትመርቁና ሁላችሁም እግዚአብሔር ያክብርልን። በጣም እናመሰግናለን። እኛም በተቻለን አቅም ሁሌም እንደምንላችሁ መልካም ነገር ነው ወደናንተ በማምጣት እናንተም የምትደሰቱበት የምትዝናኑበት ከኛ ከታናናሾቻችን ደሞ ከቤታችን ቢሆን ለወጣቶቹ መልካም ነገር የሚማሩበት ነገር የተካፈተ ይዘን ለመምጣት እንሞክራለን። በተቻለን አቅም ያንን ነው የምናደርገው። እናንተም ወዳችሁ አክብራችሁ ስለምታዩ እናመሰግናለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ለእኛ ይጠቅመናል እና እናመሰግናለን። ከዚህ ነገር ማመስገን የምትፈልጉት አካላት በጣም አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። ለምትሰጡን ኮሜንት ምናምን ለሁሉም ነገር እናመሰግናለን። እና ቤተሰቦቼንም አመሰግናለሁ እወዳችኋለሁ። እናንተንም በጣም አመሰግናለሁ። ሁሉን ነገሬ ነህ፣ በጣም ነው የምወደው። ምንም ነገር ከሰው በታችን እንደሆነ አታደርገኝም። በቃ ያለን ነገር ሁሉ ሳትሰስት ስትለኝ ታደርግልኛለህ እና በጣም አመሰግናለሁ ወንጀል ለቀስ እንደ

ስሜት አይሆን፣ አልተፈቀደም እኮ። ማን ፈቀደ? እኔ እንግዲህ ከመናገር እያንዳንዱ ነገር ስናደርግ የነበረው። ማስታወሻም ስለሆነ በማስታወሻ እያልቅልድም ማለት ለመናገር በጣም በተቻለኝ አቅም በጣም ጥሩ ስራ ሰርቼ የማይዳግም ሁሌም ሳይሆን የምደሰትበት ነገር የማልቆጭበት ነገር ለማለት ነበር ስሞክር የነበረው። እግዚአብሔር ይመስገን። እግዚአብሔር አግዞን እዚህ ደርሰናል። ተመስገን። ፍቅር አንቺን ብቻ ለም ለራሴም ነው ይህ ነገር ሰርት የነበረው። እሺ፣ ምንም ችግር የለውም። ማመስገን ፈልገው እግዚአብሔርን፣ ሁለተኛ ነገር እሷን ሶስተኛ ነገር ለዚህ ስራ መሳካት ከጎን የነበራችሁ ድርጅቶች በጣም አመሰግዳለሁ። ሜካፓን የሰራቻት ቤሌዛ፣ ልብሶ እንደዛም ያማምር ልብሶችን የሰራለን ቴዲ ከየት ዲዛይን ይባላል። በጣም ጎበዝ ባለሙያ ነው። ዘመናዊ ልብሶችን ስትፈልጉ ከየት ዲዛይን ምረጡ። የሚፈልጉትን ዲዛይኖች ይዛችሁ ሄዳችሁ፣ ወይም ደግሞ በአካልን እሱ ጋር አለ አስመርጠኋችሁ። በሚገራርም ጨርቆች ስትፈልጉ አንድ አይነት ለቤተሰቦች ፈልጉ ለፎቶሾት የምትፈልጉት አይነት ልብስ ዘመናዊ ልብስ በዛ ይሰሩላቸዋል። ሰሚትና መርካቶ አራሽ አላቸው። በዚህ መመት ሱ እየደወላችሁ ማግኘት ይችላላችሁ። ከየት ዲዛይን በጣም አመሰግነዋሉ። ከዛ ውጭ እንግዲህ ፓራዳይዝ ሆቴልን እና አመሰግናለን ፓራዳይዝ ትሄደን ከዛ ውጭ ደግሞ ፎቶ እንድንነሳበት ፈንዚ ካፌን በጣም እናመሰግናለን። አዲስ ገቢ ገቢያ ሸገር ፊትለፊት እንግዲህ ቆንጆ ካፌ ነው፣ በጣም የሚያምር ለስብሰባም ሚቲንግም ስትፈልጉ እዛ ቦታ ላይ ከአምፕሎች በጣም ጸጥ ያለ ርጭ ያለ በጣም የሚያምር የተሰራበት ከሰመረ ሰርቪሳቸውን በጣም ደስ የሚል ቦታ ነው። እዚ አካባቢ ያላቸው ሰዎች በጣም አሪፍ ቦታ ነው፣ ሄዳቸው ተጠቀሙ ለማለት ፈልጋያለን። እናመሰግናለን እንግዲህ ወንድሜንም ወንድሞችንም፣ ወንድሞች ሚስቶችንም ከዛ ውጭ ደግሞ እኔን ሲያነሱኝ የነበሩትን ጓደኞቼን አሜንን፣ ሚካያስን፣ አሌክስን አብዛኝ የነበሩትን በጣም ማመስገን ፈልጋለሁ። ከጎን የሆኑን ሲያግዙኝ፣ ሲረዱኝ የነበሩትን እነሱ ናቸው። በጣም እናመሰግናለን። ለሁላችሁንም ለሽግር የተመካዮቻችን ዮ ፒክቸር እንግዲህ ምርጫችሁ አድርጉ። ማንኛውን ፎቶና ቪዲዮ ስትፈልጉ ዮ ፒክቸር አለላችሁ ማለት ነው። ከክርስትና ጀምሮ ከዚያስ ጀምሮ እስከ ሰርግ ድረስ የትኛውንም ፕሮግራም ካለባችሁ እዩ ፒክቸር ምርጫችሁ አድርጉ። ለማንኛውም ፎቶና ቪዲዮ እዩ ፒክቸር አለላችሁ ማለት ነው። ተመልካዮቻችን ፎቶሽት ማድረግ ስትፈልጉም ቀድማችሁ አዋሩን ቦታ አብረን መርጠን ተመካክረን ቆንጆ ስራ እንደኛ አይነት ቆንጆ ስራ እንሰራላችኋለን ማለት ነው። ተመልካዮቻችን አመሰግናለን፣ እናከብራችኋለን። ተመልካዮቻችን አብራችሁ ስለቆያችሁ እናመሰግናለን። በቀጣይ በሌላ ቪዲዮዎች እንገናኛለን ሰላማችሁ ብዝት ይበልልን ሰላምና ሀገራችን እንወዳቸዋለን የዲፕሎማቶች መንደር በሆነው ሳር ቤት ከዚህ ቀደም የአፓርትመንቶችን ሽያጭ ላመለጣችሁ ታላቅ የምስራች ይዘንላችሁ መጥተናል። ባለ ሁለት መኝታ 5.7 ሚሊዮን ጠቅላላ ክፍያ፣ ባለ ሶስት መኝታ 9.9 ሚሊዮን ጠቅላላ ክፍያ እንዲሁም በ20 ፐርሰንት ቅድመ ክፍያ የቤት ባለቤት መሆን ይችላሉ። በተጨማሪም በአዋሬ ባለ አንድ መኝታ 5.5 ሚሊዮን፣ ባለ ሶስት መኝታ 7.4 ሚሊዮን ጠቅ ላላ ክፍያ እንዲሁም 100% ሲከፍሉ 35% ቅናሽም ያገኛሉ። ለበለጠ መረጃ በ0980 75 80 74 ላይ ይደውሉ።